ማሻላህ ማስመሰል እና መዋሸት ለካ ከዘራችሁ ነው። እሩታዬ እኔ ምልሽ ምን አይነት ፈተና ምን አይነት መከራ ደርሶብሽ ነው? እግዚአብሔር ስለሚወደኝ ነው የፈተነኝ። እግዚአብሔር ስለሚወደኝ ያን ሁሉ መከራ ያወረደብኝ? የትኛው መከራ የትኛው የትኛው የትኛው የትኛው ፈተና እ የትኛው እኛ የማናውቀው ማለት ነው። ነው ወይስ እግዚአብሔር ውሸት ይወዳል ነው ወይስ እግዚአብሔር እንድትዋሽ ፈቅዶልሽ ነው? ነው ወይስ እግዚአብሔር ሜዳ ላይ ወተሽ በውሸት እንድታለቅሽ ፈቅዶልሽ ነው? እግዚአብሔር እኮ ውሸት አይፈልግም። እግዚአብሔር እኮ ውሸት አይወድም። አይደለም እንዴ? እና ምን አይነት መከራ ደርሶብሽ ነው? እግዚአብሔር ስለሚወደኝ የፈተነኝ እግዚአብሔር ስለሚወደኝ ነው መከራ። የትኛው የትኛው ፈተና የትኛው? ስታይን በቃ ሁላችንም ልክ እንዳንቺ በጎች እንመስልሻለን፣ አይደለም ሚዲያ ላይ ያለው በቃ በግ ይመስልሻል። የትኛው ፈተና እንዴ? ሁለት ዓመት ሙሉ በውሸት አደን እንዴ? ዓይንሽ መድኃኒት እየጨመርሽ እንደዚህ ኮንኩ ተገዳሁ፣ እንደዚህ ፍቅረኛ የመጣ የድሮ ፍቅረኛ ያለፈ ህይወቴ ምናምን እያለች በውሸት ወንድምሽ አልቀረ ቤተሰቦችሽ አልቀረ ሚዲያ ላይ ወጥተሽ ስታረክሻቸው፣ ሚዲያ ላይ ወጥተው ቤተሰቦችሽ አንቺ ስትሰርቡሽ አንቺ ቤተሰቦችሽ ስታሰድቢ ስትሰድቢ እናትሽ እንኳ አልቀረችም በቲክቶክ ስታዘቀዝቂ እነዚህ እኮ የሷ ወላጆች አይደሉም እስከ መባል ድረስ ዛሬ ያለፈልሽ እንዴ? ዛሬ ያለፈልሽ እና ቤተሰቦችሽ ጋር ሂደሽ ቡናው ምናምን አለፈልሽ እንዴ? ዛሬ ተመስገን እንዴ? አንቺ አደለሽ እንዴ? ቤተሰቦችሽ እስከሚዋረዱ ድረስ እያደረግሽው አንቺ አደለሽ እንዴ? በአደባባይ ወተ ስታሰድብ የነበረ በውሸት ማለት ነው። በአንቺ ለዋሾች ቤተሰቦች ስታሰድብ ነ የትኛው መከራ ነው የደረሰብ የትኛው ፈተና ነው የትኛው እንዴ ስንት መከራ ስንት ችግር ስንት ስቃይ የሚደርስባቸው ሰዎች እንዳንቺ ማለት ነው፣ ሩታ በዚች ምድር ላይ ኢትዮጵያ ውስጥ በቀላሉ ማለት ነው ብዙ መከራ ብዙ ስቃይ ብዙ ነገር የሚደርስባቸው ሰዎች አሉ። ያንቺን ያህል ግን መጥተው እግዚአብሔር ስለሚወደኝ ነው የፈተነኝ አይሉም። እላ ስለሚወደኝ ነው የፈተነኝ አይሉም። ይህን ሁሉ መከራ ያበዘብኝ ስለሚወደኝ፣ የትኛው ፈተና የትኛው መከራ አይሉም። አንቺ ግን በውሸት መተሽ ስላለቀሽ ብቻ እንዴት ታስታውሻው፣ የምትሰሪው ሰው ሁለት አመት ሙሉ እኮ በውሸት ነው ስታለቅሽ። የለብሽው የትኛው ፈተና ተፈተን ሁለት አመት ሙሉ እኮ ስትዋሽን የትኛው ፈተና የተፈተንሽው የትኛው የትኛው? እንዴ እንደው እንደው እንዲ ሌላው እንትሆን ነው ማለት ዳኒ፣ ይሄ ማለት ዳኒ እና ጽጌ ማለት ምን ብለሽ ነው መጣሽው? ዳኒ የልጅነት ፍቅረኛ ነው ያለፈ ህይወቴ ነው ምናምን ያልሽ እራሱ አልመጣሽም። አሁን ያንንም እውነት ነው ነው የምትይው? ቀዳዳ ውሻታም በነገራችን ላይ ሩታየ ማለት ይሄ ማለት ነው። ይሄ ይሄ ማለት ነው። እንደዚህ ጉንብስ ስትላይ ተሸዋል፣ አይደለም ያረገዘች ሴት ሊመስል አስር ልጆችን ያጠባች እኮ ነው የሚመስለው። ማለት የታለበ ማለት ተንጠለጠለ እኮ ጉንብስ ስትይ ማለት ነው። እርጉ ሴት በቃ ይሄ ማለት ነው። ስሙን ባልጠራውም ይሄ ወተት ስለሚይዝ ይህ ምትን ይላል፣ ገባሽ? የሆነ በቃ ሙልት ነው የሚለው ማለት ያንቺ እኮ ልክ አንድ ጊዜ ስተጋባን ምናምን ብለን ፎቶ ፍስጣን አለብሰሽ እዚህ ጋር አንጠልጥለሽው ልክ አንጠልጥለሽ፣ ምን ልበላችሁ? ወይ ምን አይነት ባላችሁ? አንጠልጥ አስር እንዳጠባሽ ሴት ማለት ነው። አንጠልጥለሽ አልመጣሽ በነበር የጥቁር ፍስጣን አለብሰሽ ምናምን ማለት ነው። ልክ አሁን እኮ ጎንበስ ስትይ የታለበ ነው የሚመስለ የታለበ ጡት ማለት ነው። ስሙን ጠራሁት እና የታለበ ነው። የጉሴት አይደለሽም ሩታ፣ አስረግጬ ነው ምነግራችሁ። ሩታ ኔቨር ርጉዝ አደለችም። ያስታውቃል። ሲጀመር ጉዝ እንደዚህ አደለም። ፕራንክ ነው ሽናቃድም ፕራንክ ነው ግን ቢሆንም ወለድኩ። ያኔ ያው ስትወልጅ በእርግጥ ሆስፒታል ገብተሽ ሲመ ካሜራ ምደቅ መስለ ምክንያቱም ውሸት እንዴት ብሎ ይደቀናል ማለት ነው። እና ያው የውሸት ብር ከፍላችሁ ምናምን ታስድርግ ግን ስትወልጅ አታሳይም። ምክንያቱም የለማ እና ይሄ እንኳን አለም የእርጉ ሴት ሊመስል ማለት ነው። አስር ያጠባች ነው ይመስል ተንጠለጠለ እንጂ አንድ ሳትወልጅ እንደዚህ የተንጠለጠለ እንጂ እንዴ ምን ወኛ እኮ ሳንወልድ የለም እንደዚህ አልተንጠለጠለም ነበረ። አንቺ ስንት ማለት ስንት ሰው ነው እየተጋገዘ እያ እንትን ያለው ማለት ነው። በደንብ ነው እንትን ያሳለብሽው። እውነት ለመናገር ይቅር ይበላል ማለት እና በቃ አስር ሰው ያኔ፣ አስር ህጻናት ያጠባን ምስ እንደዚህ ስት ተንጠለጠለና እርጉዝ ሴት ይሄ እንደዛ አይደለም የሚለው፣ በጣም ይጠብቀው፣ በቃ ቦተት ነው የሚሆነው። ይሞላል፣ ግትር ነው የሚለው ገባሽ አለ እንጂ እንዳንቺ አስር እንዳጠባሽ ሴት አይንጠለጠልም ማለት ነው። እና እሩታዬ፣ አስር እየመጣሽ የችግር ማሲንቆ አትናትበይም ማለት ነው። እንደዚህ ሁኜ ምናምን ፈተና ደርሶብኝ ፈጣሪ ስለሚወደኝ የፈተነኝ ያረበ ጋምላክ ምን አለ ፈጣሪ ምናምን እያልሽ ባትቀባጅሪ ማለት ነው። ጥሩ አይደለም። አንቺ አገር ያውቃል ከበጎችሽ ውጭ ማለት ምን አይነት ፈተና የደረሰብሽ? የትኛው ፈተና የደረሰብሽ? እኛ የምናቀሽ ሩታዬ፣ ሚዲያ ያመትሽ በውሸት ስታለቅሺ፣ በውሸት ወንድ እየጎተች ከሌ ፍቅረኛ ነው ምናምን ከስር ወንዶች ጋር ስትጓተች፣ አበጋዝም ደግሞ እንደዚሁ ሲጓተት ውሸት የውሸት ምንድነ ይባለው የውሸት ቲራቲሙ ምንድነ ይባለው? ብቻ ስትተርቱ ነው የኖራችሁ ሁለት ዓመት እና የትኛው ፈተና ያደረሰብሽ ባክሽ? ብዙ ፈተና እና ስቃይ እየደረሰባቸው እንኳን ሚዲያ ላይ መጥተው እንዳንቺ አልተቀደዱም። ለምንድን ነው የምትቀደጁ? ምንም አይነት ፈተና አልደረሰብሽም። ለዶራል ብለሽ ገባሽ አይደለ? በውሸት እየመጣሽ አሁን እንዴ ነው ጠገብሽ? እንዴ ማልቀሱ ይቀራል ካሁን በኋላ ጥቅል፣ ሩታዬ ወደዚህ ሚዲያ ከመጣሽ ጀምሮ ስትሺ በውሸት ስታለቅሺ፣ በውሸት ከሌ ፍቅረኛ ነው እያልሽ አስር ወንድ ጋር ስትዘባበጭ፣ ስትጃጃጅ፣ ስትላላሽ እንደዛ ነው በቃ በጥቅሉ። በውሸት ስታለቅሺ ፈተና በዛብኝ፣ ፍቅራችን አደጋ ላይ ነው እንደዚህ፣ የሁሉ ውሸት ነው። ገባሽ አደለ እና ስትዋሺ ለኖርሽ እዚህ ጋር መጥተሽ ፈጣሪ ውሸት ይወዳል ወይም ደግሞ እሱ ማለት ፈጣሪ ወንድዋሽ ፈቅዶልኝ ነው እያልሽ አትቀደች ምክንያቱም ማለት ነው በቃ ምክንያቱም አንቺ መተሽ ሁለት ዓመት ሙሉት በውሸት ስታለቅሽ ስትዋሺ በቃ አላደለ የሆነ በ የተለያዩ ዝሙት ምናምን በቃ የሆነ መጥፎ ነገሮች ስሰሪ ኑረች ፈጣሪ ፈቅዶልኝ ነው የሰራት ማለት በጣም ይደብራል ማለት ነው እና ምንም አይነት ፈጣሪ ያደረሰብሽ ፈተና መከራ የለም። በነገራችን ላይ ቤተሰቦችን ራሱ እኮ ክደሻቸው በቃ ላል ሀገርሽን ቤተሰቦችን ክደሽ ትታሻቸዋል። አሁን ብር ትንሽ ትንያልሽ ጊዜና ሄርሽ ማለት ነው። እርግጠኛ ነኝ ብዙም አልተቀመጥሽም። አንድ ሁለት ቀን ተቀምጠሽ ነው ተሻቼ መጣሽው፣ ማለት እና የዚህን ያክል ፍልትል የሚወደኔ ፈተነኝ። አረ በህግ አምላክ በህግ አምላክ ሩታዬ፣ ስንት ፈተና ስቃይ መከራ የሚደርስባቸው እህቶቻችን እንኳ ሚዲያ ላይ ወጥተው እንዳንቺ አልተበጠረቁም። የትኛው ፈተና የደረሰብሽ? ሩታ የትኛው ፈተና ያደረሰብሽ? በውሸ ስታለቅሽ እኮ ነው የኖርሽ። ሁለት ዓመትሽ ለዶላር ብለሽ ገባሽ አለ። ለዶላር ብለሽ ከተለያዩ ወንድ ጋር እየተቃቀብሽ ትመጫለሽ። ለዶላር ብለሽ ከይንሽ መድኃኒት እየጨመርሽ እያለቀሽ ትመጫለሽ። ለዶላር ብለሽ ያላደረግሽው ነገር የለም። ለዶላር ብለሽ ቤተሰቦችን ተሳርበሻል፣ አሰድበሻል። ብዙ ነገር አደረግሽ፣ ለገንዘብ ብለሽ ማለት ነው። ቤተሰቦች አልቀረ፣ ሴትነትሽ አልቀረ፣ ምንነትሽ አልቀረ። በቃ አላደለ። እርክስ አድርገሽ ሽጠሻል ማለት ነው ከዚህ ጋር እንደ ፈተና ብዙ ነገር መከራ እንዳሳለፈች ጭ ምንድና? እኔ ውሸት አልወድም፣ ያመኛል ማለት ነው። ውሸት አልወድም፣ ሹሃት እጭ አልወድም። እናደዝ አለላችኋል፣ ባለዚህ ኮሜንት ማለት ነው። ዘመድ ጎረቤቱን አሰባስባችሁ ለሩታዬ የአጥሮ ፋይስማሽ አድርጉላት ባልኩት ቪዲዮ ላይ ማለት ነው። ተደርጎለታል ያሉኝ አንዳንድ ሰዎች አሉ። የት ነው የተደረገላት? የት ነው ለቪዲዮ ብሎ የተደረገው? ሮያል ፋሚሊ እና የአበጋዝ እህቶች ነን ያሉት ያደረጉላቸው፣ ያው እኮ ለቪዲዮ ነው እነዚያ እኮ ውሸታም ጓደኞቿ ናቸው፣ አብረዋ ሲዋሹ የኖሩ ማለት ነው። ሮያል ፋሚሊዎች በእርግጥ ወዳቸዋለሁ። በእነሱ ምክንያት ራሱ የሚዋሹት ቢዋሹ እንደነሱ አደለም። የሮያል ፋሚሊ ውሸት ደስ ይላል ሲጀመር ማለት ነው። ዘና ያደርጋል። በቃ ደስ ይላል ማለት ነው። አይደበቁም ደግሞ፣ ከባቸው አይደለም። በቪዲዮ ዋሽተው ምናምን አይደበቁም። ደስ ይሉኛል ሮያል ፋሚሊዎች፣ የኔ ስማርቶች ማለት ነው። እና የአበጋዝ ግርንዲ እህቶቹና ሮያል ፋሚሊዎች ለቪዲዮ ብለው ገንፋ ገነፉ ምናምን ምንድን ነው ምየተላ የተደረገው ትክክለኛ እርግዝና ከሆነ ትክክለኛ ማለት ነው ትክክለኛ ያጥሮ ፋይስማሽ ከሆነ ድግዞ በቤተሰቦቿ በቤተሰቦቿ ቤት ማለት ነው በወላጆቿ ባደገችበት ሀገር ማለት ነው ገባሻ ላይ ዘመድ ጎረቤቱን ሰብሰብ አድርገው ያድርጉላት እስኪ ምክንያቱም ውሸት ነዋ እንዴት ነው እናንተ በውሸት ዘመድ ጎረቤት የምትሰበስቡት እንዴት ይሆናል በውሸት እሺ ዛሬስ ሆዷን እንደት ያርጉ እንዳነኩ ብለው ያድርጉላት ነገጧት ልጁ ስየት አለ ይባላል እኮ ጎረቤት ላይ ማለት ነው። እርጉዝ ናት ጣራዊ አይጭራሽ እንዳላገባች አብረሽ እናሷ ዝም ብለው ድራማ እንደሚሰሩ ዘመድ ጎረቤቱ ያ በሰርግ እዛ ጋ ዘመድ ጎረቤት ተሰብስቦ ምናምን አልዳሯትም። ታዲያ ረገዘሽ ኑ ቶሎ ቢባል በውሸት እንዴት ነው የሚመጡት? አይደረግም። ገባቸው አይደል? የሩታ ቤተሰቦች የሩታ ከቤተሰቦቿ ቤተሰቦቿ ዘመድ ጎረቤቱን ሰብስበው የአጥሮ ፋይስማሽ አያደርጉላትም። ምክንያቱም ሁሉም ነገር ውሸት ስለሆነ ማለት ነው። በውሸት ደግሞ ዘመድ ጎረቤት አይሰበሰብም። እንደምንሆናቸው ልጅ እኮ ነው ወለደች፣ የት ሄደ ነው የሄደባት፣ ሄደ ሊባል ነው። እና አይቻልም። ውሸት ስለሆነ፣ የእሷ እርግዝናት ውሸት ስለሆነ አይደረግም። እነ ጽጌ ጋር ምናምን የተደረገ ይሄ ደግሞ ውሸት ነው። እና ይደረግ እውነት ከሆነ ዘመድ ጎረቤትን ሰብሰብ ባድርጋችሁ ብሩን እኛ በጎቿ እንልካለን። እኔ አደለውም በጎቿ ማለት ነው ይልካሉ። አድርጉላችሁ እንመናችሁ ማለት ነው። ደግሞ ሩታዬ፣ እንዴ ራቁትሽን ነው ወጥተሻል አደለ? በቪዲዮ በፎቶ ሆንቴዩና በቪዲዮ እንደዚህ ማለት ነው ያለ ቪልተር እንደዚህ እንደዚህ እያልሽ አሳይን፣ ማለት ነው እንድናምንልሽ። በቀረ አናምንም ኔቨር እርጉዝ አርግለሽ።